በአማራ ክልል አንዳንድ አካባቢዎች ተከስቶ የቆየው ግጭት በትምህርት ተቋማት ላይ ያደረሰውን ጉዳት ለማካካስ ሁሉም ወገን በባለቤትነት መረባረብ እንደሚገባው ተገልጿል። ያጋጠመውን ችግር ለመቀልበስ በሚቻልበት ጉዳይ ላይ ለመምከር በተዘጋጀው የንቅናቄ መድረግ ላይ ያገኘ ናቸው። ተሳታፊዎች እንደገለጹት የትውልድ ክፍተት እንዳይፈጠር ሁሉም ኃላፊነት ተሰምቶት ሊሰራ ይገባል ብለዋል። ሁሉም ባለቤት ሆኖ ትምህርትን ና እዱን ያላገኘት ልጆች ጄኔሬሽን ጋፕ ሲፈጠር ለስልጣኔ ሀገር ያለችበት ወደ አንድ ግሎባል ወርልድ ስለሆነ የደረስንበት። ይሄ ደግሞ ሊሆን የሚችለው ወደ ዲጂታል ዓለም ሲፈጠር ይሄን ልናሳካ የምንችለው ትውልዱ በትምህርት የተቃኘ ሲሆን ብቻ ስለሆነ እና ይሄን ለማድረግ ደግሞ አሁን የተፈጠረው የንቅናቄ መድረግ ሁሉም በባለቤትነት ይዞ ትምህርት ከፖለቲካ ገለልተኛ እንደሆነ በማሰብ ልጆቹን አካባቢውም፣ ሌላውም አካል ሁሉም ላይ አይደለም ልጆቹን ከመንግስት በተቃራኒ የቆሙ አካል መማር እንዳለባቸው ባለቤቱ ነው። ወደ ትምህርት ልጆች እንዲመጡበትን አግባብ መፈጠር አለበት የሚል አስተሳሰብ ነው ያለኝ። በግጭት ተሳታፊ የሆኑ ወገኖች ትምህርት ከፖለቲካ ነፃ መሆኑንና የሚያደርሰውን ጉዳት በመረዳት የመፍትሄው አካል ሊሆኑ እንደሚገባም ተገልጿል። ትምህርት ከፖለቲካ ነፃ ነው ብቻ ሳይሆን ለአማራ ሕዝብ ታግያለሁ የሚለውም አካል ቢሆን ማሰብ አለበት ብዬ አስባለሁ ምክንያቱም ትውልድ እየሞተ ስለሆነ ያለው። በተለይ በክልላችን ማህበረሰባችን ትምህርት ካላገኘ ማለት በተሻለ ሁኔታ በተሻለ ቴክኖሎጂ ማምረት አይችልም። ጤናውም በተሻለ መንገድ መጠበቅ አይችልም። ስለዚህ የበለጠ እየተጎሳቆለ ያለ ማህበረሰብ ስለሆነ ያለው የትኛውም የታጠቀ አካል ይህንን ዘርፍ ነጻ ማድረግ አለበት። በንቅናቄ መድረኩ ላይ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በግጭቶች ምክንያት በትምህርት ዘርፍ ላይ እየደረሰ ያለው ጉዳት ዘመን ተሻጋሪ በመሆኑ ችግሩን ለመፍታት ልዩ ትኩረት ያስፈልገዋል ብለዋል። በዚህ ዓመት እንደ ሀገር ወደ ትምህርት ቤት መምጣት ከነበረባቸው ተማሪዎች ውስጥ ከ7.8 ሚሊዮን በላይ የሚሆኑ ህፃናት ከትምህርት ገበታ ውጪ መሆናቸውን መረጃዎች ያሳያሉ። በአማራ ክልል ብቻ አሁን ባለው ግጭት ምክንያት ከአራት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ የሆኑ ሲሆን ሶስት ሺ ሰባት መቶ በላይ ትምህርት ቤቶች ከመማር ማስተማር ስራ ውጪ ሆኗል። የዚሁን የዚህን ክፉ ውጤት ምንነት ከዛሬም በላይ ገና ወደፊት የምናያው ነው የሚሆነው። በአጠቃላይ የግጭቱ ሰለባ የሆኑ ተማሪዎች ላይ የሚኖረው ነው የስነ ልቦና ጫና እንዲሁም የተማሪዎች የወደፊት ህይወት እድል እየተሰናከለ ያለበት ሁኔታ ተስተውሏል። የትምህርት ዘርፉ የገጠመውን ችግር ለመፍታት ሁሉንም አሳታፊ የሆነ አሰራር ያስፈልጋል ያሉት ሚኒስትሩ፣ በግጭት የተጎዱ ትምህርት ቤቶችን መልሶ መገንባትም ትኩረት እንደሚያስፈልገው ተናግረዋል። ትምህርት መንግስትን ብቻ ሳይሆን ወላጆችን፣ የአካባቢውን ማህበረሰብና የአካባቢውን ድርጅቶችን የሚያሳትፍ የጋራ ጥረት የሚፈልግ መሆኑ በዚህም ወላጆችና የማህበረሰብ አባላትን በትምህርት ሂደት ውስጥ በባለቤትነት በማሳተፍ የተማሪን የመማር ስኬት የሚያጎለብቱ ድጋፎች እንዲያደርጉ ማድረግ ይገባል። የትምህርት ጥራትን በመላው ሀገሪቱ ለማሻሻል እየሰራ ያላቸው ስራዎች እንደተጠበቁ ሆነው ሁሉንም የሀገሪቱን ልጆች በእኩልነት በማየት በግጭት ውስጥ ላሉና በዚያ ላለፉ የማህበረሰብ ክፍሎች የተለየ አትኩሮት በመስጠት በግጭት የፈረሱ ትምህርት ቤቶችን መልሶ በመገንባት አዳዲስ ትምህርት ቤቶች በሚያስፈልጉባቸው ቦታዎች እንደ ፍላጎቱ መጠንና በመስሪያ ቤቱ አቅም ልክ እያገዘ ነው። ርዕሰ መስተዳድር አረጋ ከበደም በትምህርት ዘርፍ ላይ እየደረሰ ያለውን የጉዳት መጠን ከመሰረቱ መገንዘብ እንደሚያስፈልግ የገለጹ ሲሆን ችግሩን በአፋጣኝ ለመቅረፍ ማህበረሰቡን ሙሉ በሙሉ ማሳተፍ ያስፈልጋል ብለዋል። ትምህርት ሴክተሩ ላይ እየደረሰ ያለው ጉዳት በቅጡና በሚዛኑ ከጉዳቱ ጥልቀትና ስፋት